ለትናንሽ ችግሮች ትናንሽ መፍትሄ ከችግር ጋር እየተጋፉ በጎን ለጎን መጓዝ ስለሚያስከትል፣ ለትናንሽ ችግር ዘለግ ያለውን ትልቅ መፍትሄ መስጠት ችግሩ እንዳይከተለን ስለሚያደርግ፣ ኢትዮጵያ በዚህ ወር በጀመረቻቸው ሜጋ ሜጋ ፕሮጀክቶች ለትናንሽ ችግሮች ትናንሽ መፍትሄ መስጠት ሳይሆን መዝለል ሊፍሮግ ማድረግና ችግሮች በርቀት እንዲከተሉን የሚያደርግ ነው። ይህም ማለት 130 ሚሊዮን ሕዝብ ያላት ኢትዮጵያ በአፍሪካ ሁለተኛ ፖፕሌሽን ያላት ኢትዮጵያ በትናንትናው መንገድ ተንፏቃ ችግሯን መቅረፍ እና የበለጸገች ሀገር መሆን አትችልም። ቀደም ሲል እንደሰማችሁት በ1920 በኢሮፓያን አቆጣጠር የዛሬ 105 ዓመት ነበር ለመጀመሪያ ጊዜ የአሜሪካ ኩባንያ ኢትዮጵያ ውስጥ ነዳጅ ያለ እንደሆነ በሚል መለስተኛ ጥናት የጀመረው። በ1940 አካባቢ ጋዝ በዚህ አካባቢ እንዳለ ምልክት ታይቶ፣ በ1971 በ60ዎች ጀምሮ በ71 የመጀመሪያው ጉድጓድ ተቆፍሯል። አጠቃላይ ይህ ጊዜ ስትወስዱት የመጀመሪያው ጉድጓድ ከተቆፈረ 50 በላይ አመት ሆኖታል። ጥናት ከጀመርን ኦልሞስት 105 ዓመት ነው። ዛሬ በጋዝ በነዳጅ ዓለም ላይ የበለጸጉ የዜጎቻቸውን ህይወት የቀየሩ የሀገራቸውን መልክና ገጽታ የቀየሩ ወደ ብልጽግና ማማ የተቀላቀሉ ሀገራት በሙሉ በዚሁ ጊዜ ነበረ ጋዝ ነዳጅ የሚመለከት ምርምር ጥናት ጉድጓድ ቁፋሮ ያደረጉት እኛ በእጅጉ ስላንቀላፋን እኛ ካላፈረስን በቀር መለወጥ ስለማንችል አንዱ ሲሄድ አንዱ ሲያፈርስ ሀምሳ ምናምን ዓመት የተቆፈረ ጉድጓድ አውጥተን ሀብት ማድረግ ሳንችል ቆይተናል። ይሄንን ጥልቅ እንቅልፍ መንቃት ያልቻልነውን ጥልቅ እንቅልፍ ህዳሴ በንጋት ያነቃን ይመስለኛል። አሁን ኢትዮጵያውያን ነቅተናል። ለትናንሹ ችግር ትናንሽ መፍትሄ አንሰጥም። ለትላልቁ ችግር ተሰናስለን በመስራት የኢትዮጵያን ብልጽግና እውን ማድረግ ከእያንዳንዱ ዜጋ እንዲሁም ሀገር ወዳድ ኢትዮጵያን ወዳጅ ከሆኑ ሌላ ዜጎች ጭምር የሚጠበቅ ተግባር ነው። የኢትዮጵያ ብልጽግና ለሁሉም የእኛ ጎረቤቶች በእጅጉ ያግዛል። በዚህ መልክ ከቀጠል ኢትዮጵያ በልጽጋ የምትራብ ሰላም የምታጣ ሶማሊያ የምትራብ ሰላም ምታጣ ጅቡቲ፣ የምትራብ ሰላም ምታጣ ኤርትራ፣ የምትራብ ሰላም ምታጣ ሱዳን ሳትሆን በጋራ የምንበለጽግ ስለሚያደርገን በጀመርነው ትላልቅ ነገር የማሰብ ትላልቅ ነገር የመጀመር በፍጥነት የመጨረስና ውጤት የማስገኘት ልምምዳችን የኢትዮጵያን ብልጽግና በጋራ እንድናሳካ በታላቅ ትህትና ለኢትዮጵያውያንና ለመላው የኢስት አፍሪካ ዜጎች ጥሬን ማቅረብ እፈልጋለሁ።